እሷ ደግሞ እንደሆነ ሳልጅ እንዲህ ፍሪሽ ፍሪሽ ፍሪሽ ፍሪሽ ፍሪሽ ይገርማል። ዳም አሁን ሰው እንደዚያ በመስጠርጅና እንደዚያ መቆላላት ምን የሚሉት ነው ቶኝ? አይ እኔማ ምን ላለውኝ እንዴ ነገሩ ቢያስቀኝ ሮ ከሰው ይልቅ እኮ አንተ ነህ እኮ የባሰከኝ እኔ አንተ። ቆይ አንተ ከመጀመሪያ እንዴት ነው ከዚያ ዱብ እዳ ሰው ከሆነ ሰው ጋር የተጣላህ? የእሱም መሆኗን ካወቅ እንዲሁ ባታያትስ ባታያትስ እንደዚህ ያጠርለጥረ መሽሎቅላቁን ትወው ባታያትስ እንዲሁ ያ እንዴት ነው ሰውን እንደ ፎጣ እየጠመጠመ ከሚሄድ ሰው ጋር አንተ ምን አነካካ ብትትወውስ? ቆይ ልታጽናና ይን የመጣ ወይስ እንደገና ልታናድደኝ? አራሱ ማ ለአጽናና ነው። ሰውዬው እኮ ይኸውልህ መሳሪያ ባይታጠቅም ዛር ነው የታጥቆ። ዛር ነው የታጠቀ ሰው እንደ ፎጣ እየጠመጠመ ታሄዳ ዛር ነው የታጠቀ እንጂ ክላሽ አይደለም። ክላሽስ ቢሆን ታይቶ ይሮጣል፣ ይፈራል። ሮ ጉድ ነው ጉድ፣ ተአምር እኔ ተአምር! እንዴት ተለቀ ዘው እረፍ ብያለሁ። በኋላ እኔ እረፍ በኋላ፣ ተው እንጂ እኔ እረፍ አልኩህ። አባባባ

እንዲያው ስታወይም አስጠላሽ። እኔ እንዲያው ፈራሽ የነበር ክብር ያለሽ ሰውነሽ ብዬሽ ነበር። ምንም ክብር የለሽም። አሁን አንቺ ቆይ የገዛ

እንደነ ዳንጤ እንግዲህ እንደነንተን ዳምጥ መብሬ የመብሬ ሰርግ እንግዲህ ታውቃታላችሁ እና ድል አንተ አንተ ኮኮሱን አምባረ ጭቀውን ሳሙን ነው ብዬ ይዤልሽ እንድመጣ ፈልገሽ ነው። እሱማ ከተገኘ ጥሩ ነው። እንደው ካልተገኘ ግን ያው ማን ጠግቦሽ እንዳልክ እንደምታውቀኝ እኔ ዳምጤ እኮ ለአንቺ እንዴት ዝና ነው እንጂ አደሜ ተንጨረጨር ካለች እኳንይ ምን የሚሉት ድፍረት ነው? ምንም የጓደኛ የአብሮ አደግም ባል መቀማት ዝና ነው? ይሄ ጥሩ ነገር ነው እኮ ባሉ፣ አይደለም ሞተልክ ድማሁል ምናምን እኮ የላቸውም ባሉ። ሳይንሱ ምን ይላል መሰለህ፣ የሰውን ባል ለመንጠቅ ሲፈልጉ የህግ ባላቸው አይደለም ይላሉ። እውነት ነው። እቺ ስለሆነ ነው እንደው እንደው እንደው ማን ይሙት አብራችሁ በልታችሁ አብራችሁ ጠጥታችሁ አብራችሁ አድጋችሁ እ እንደው እሷን ባል ትቀሚ? ለነገሩ የጣላት ደሞ ሰምታል። እንዲ የጉማን ብሎ አቅመድ ብሎ እንደ ጣላት ሰምታል እንደው እንኳን

ኧረ ኧረ ስንቅጭኝ፣ የምመጣልሽ መስሎሻል? የምቀበልሽ መስሎሻል? እኔ ዳምጠው፣ ኧረ አይ ስንት ሞልቷል እኮ ልጅ ሀገር። ዳምጠው በሞቴ አግባኝ። እንደው እንደው በፍቅር ሞት ቅሚለኝ እኮ ስንት አለ። እኔ እኳ አንቺን ወድጀሽ አይደለም እንደው እልህ ይዞኝ ነው እንጂ፣ ከዛ ማን ነው አንበርብር ከሚባል ሰውዬ ጋር እልህ ይዞኝ ነው እንጂ፣ እውነት ወድጀሽ አይደለም። እንጨት ምናምን እንኳን እንደዚህ እንደገዘረ ገዘረ ምናምን የለም እኮ። እንደው ከከተማ ነው ከዛ ከሀብታሙ ሰውዬ ድንኳን ነው ምናምን ነው የሚመጣ። እና ደግሞ አረቂ ምናምን አረቂ ምናምን እንደዚህ እንደናንተ